እንደሚታወቀው እኔ ሳስተምራችሁ ይሄ ቃል ማለት ይሄ ነው ይሄ ቃል ማለት ይሄ ነው ብዬ ሳይሆን ይሄ ቃል ከዚህ ጋር ይመጣል ትርጉሙ ይሄ ነው እንደዚህ ነው የምትጠቀሙት እያልኩ ነው ማስተምራችሁ አይደለ ሶ ዛሬ ሜይሊ የምንማረው ስለነዚህ ሁለቱ ቃላቶች ናቸው ሰም እና ኤኒ ኦኬ ሶ ይሄን ቪዲዮ በሶስት በኋላ ከፍዬላችኋለሁ የመጀመሪያው የቱ ጋር ነው በስትክ የምንጠቀመ ወይም ኮመን የሆነ ግራመር ህግ አላል አንድ ቃል እሱን ኮመን ግራመር ሩል እናያለን አንድ አረፍተ ነገር ሶስት አይነት ፎርም አለው አይደለ ኔጌቲቭ አለ ኳስሽን አለ ሌላስ? ኔጌቲቭ ፖዚቲቭ እና ኢንትሮጌቲቭ ግድ፣ የቱ ጋር ፖዚቲቭ ስቴትመንት የምንጠቀመው ከነኝ ከሁለቱ ኤግዛምፕል ስጠኝ። ፖዚቲቭ በስቴትመንት ሆኖ ማለት ነው። አይ ዋንት ሳም ዋተር፣ አይ ዋንት ሳም ዋተር። ግድ ጋን በናውን በፕሮላን ናውን ደግሞ ድገምልኝ የቅድሙን ኤግዛምፕል። አይ ሃቭ ሳም ፍሬንድስ፣ አይ ሃቭ ሳም ፍሬንድስ። ያ ፍሬንድ ኤኒ ጋርስ፣ እስካሁን ኔጌቲቭ ስቴትመንት ስራልኝ። ቱ ላይ ደግሞ የምናየው ሰም የሚባለው ቃል ያለትን ኤክሰፕሽኖች የቅድም ካስተመርኳቸው ሮሎች በኋላ ኤክሰፕሽኖቹ እንማራለን ማለት ነው። ኤክሰፕሽንስ ማለትም ማለት ነው በስተቀር በስተቀር። አሁን እዚህ ጋር ምን ብለን ነበረ? ሰምን ኮመንሊ የሚታወቀው ፖዚቲቭ ጋር እንደሚመጣ ነው። እዚህ ጋር ደግሞ ኮመን የሚታወቀው ኔጌቲቭ እና ኬስችን ጋር እንደሚመጣ ነው። ግን ዳስ ናት ኦልዌይስ ትሩ ቢካዝ ከዚህ ውጭ ብለን የምንማራቸው ሌላ ህጎች ስላሉ ማለት ነው። ሰው አሁን ሰምን ማጋ ማንጋ እናየታለን ኔጌቲቭ እና ስን ጋር እናያታለን ማለት ነው። ኤክሰፕሽን ኦኬ፣ ጥቂት ተማሪዎች ሆምወርካቸውን አልሰሩም። እንዴት ነው የምትለይ? ከዛ በኋላ ደግሞ ስቴፕ ትሪ ላይ ደግሞ የኤኒን ኤክሰፕሽኖች እናያለን ማለት ነው። ተርድ ፓርት ደግሞ ኤኒ መጀመሪያ ምን ብለን ነበረ? አንካውንተብል እና ፕሮራል ልክ እንደዚህ አይደለ ለአሸናፊ፣ አሁንም የዚህን ኤክሰፕሽኖች ነው የምናየው። አሁን ቅድም ብለህ ነበር አደለ? ኒ ኔጌቲቭ ላይ እና ኳስሽን ላይ ነው የምናገኘው ብለኛል። ወር አባውት ፖዚቲቭ ስቴትመንት ላይ እናገኘው። ለምሳሌ የፈለግሹ መጽሐፉ ስጪ በለኝ እስኪ። ዩ ካን ቴክ ኤኒ ቡክ ስለዚህ ስለዚህ አሁን እዚህ ጋር ኤኒ እንዴት ነው የገባው? በፍጹም ሌላ ሀገር ቪዚት አድርጌ አላቅም በላይ በኤኒ ዩዝ አድርጋ ማለት ነው ኤኒ ኮንትሪ። ስለዚህ አሁን እዚህ ጋር ኔጌቲቭ አለ በማን ነው ግን ኔጌቲቭ ያደረግ ነው? ኔቨር በምትውላ ሰው መጀመሪያ ላይ የሆነ ቢግነር ሊመሳቸው ይችላል ትምህርቱ። ግን ኤክሰፕሽኖቹ በጣም ኮንፊውዝ ያደርጋሉ። ስለዚህ የትም ሳትሄዱ ቢ ይሄ መጀመሪያ የምናውራው ነገር ብጠቁት ከሆነ እንኳን አሳልፏቸው ወደ በኋላ ያለው ነገር በደም ስለሚጠቅማችሁ ስቴይ ዊዝ ሚ ቢኮዝ እንግሊዝኛን ትንሽ ኮንፊውዝ የሚያደርገው ነገር ኤክሰፕሽን የሚባለው ነገር ነው። ከዚህ ውጭ የሚባል ብዙ ህጎች አሉ። ስለዚህ እሱ ነው ዲስከስ የምናደረገው ቱዴይ ሳቴሩ ተከታታይ ሆኖ። እሺ አሸናፊ ሀወዩ። እሺ ሰው ቱዴይ የምንማረው ስለ ሁለቱ ቃላቶች ናቸው። ይታያሉ አይደል? አል ቴል ዩ እና አም ሀሪክ ከዚያ ደግሞ ትነግረኛለህ አንተ በእንግሊዝኛ ማለት ነው። በመጀመሪያ አንዱን የፈለግሽው መጽሐፍ ሰጪ ስትለኝ እንደዚህ ነው የምትለኝ፣ የፈለግሽው መጽሐፍ ሰጪ። መጀመሪያ በአማርኛ ያጠይቀህ ብዬሽ ነው፣ ከዚያ እንግሊዝኛ ትጠይቀኛለሽ።

ድጋሚ መልሼ እጠይቃለሁ። እነኚህ የትኛው ነው ልክ፣ የትኛው ነው ልክ ያሉ የሚለው ነገር በደንብ ዲስከስ እናደርጋለን። ስፔሻሊ ዋና የምናውቃቸው ቦታዎች አሉ። ኔጌቲቭ ሲሆን፣ ኳስን ሲሆን ብለን በሱ ዊ ካንት ሊሚት ዘም። ይሄኛውም ዊ ካን ፋይንድ ኢት ኢን አ ፖዚቲቭ ስቴትመንት። ይሄኛውንም ዊ ካን ፋይንድ ኢት ኳስኖች ላይ ማለት ነው። መጀመሪያ ግን ዋናውን ህግ እንማር እና ከዛ ደግሞ ኤክሰፕሽኖች እናያለን ማለት ነው። ዶንት ጎ ኤኒዌር። ሶ ሜይ ቢ የመጀመሪያው ፓርት በጣም ቢግነር ከመስላችሁ ኢንተርሚዲት ስቱደንት ዩን እሱን አሳልፋችሁ በኋላ ላይ የማወራው ስለ ኤክሰፕሽኖቹ፣ እስፔሻሊ ስቴፕ ቱ እና ስቴፕ ትሪ ላይ የምናወራው ነገር በጣም ስለሚጠቅማችሁ ጎ ዜር ኤንድ ቼክ ዛት አውት። ከዛ በኋላ ያለው መጀመሪያ ማለት ነው ቢኮዝ መጀመሪያ ላይ ያለው ሜይ ቢ ኢዚ ሊመስላችሁ ይችላል። ከዛ በኋላ ግን መጨረሻ ላይ የምነግራችሁ ነገር ግን በጣም ጠቅማችኋል። እኛ የምንፈልገው ቢግነሮችንም ኢንተርሚዲቶችንም ላይክ አመሰትፍ ቪዲዮ ስለምንፈልግ የመጀመሪያ ፓርት ለእናንተ ካልሆነ ስክሮል ትሩ ከዛ በኋላ መጨረሻ ላይ ያለውን ታያላለች ማለት ነው። ኦኬ ሶ ሊ ስታርት ዊዝ ስቴፕ ዋን። ኦኬ ሶ ስቴፕ ዋን ማለት ዋና ግራመር ህጉ እዚ ጋር ይህንን እዚህ ቦታ ተጠቀሙ ይለናል። ይሄን ደግሞ እዚህ እዚህ ጋር ተጠቀሙ ይለናል። ሲለም ፈርስት ሶ አንድ አረፍተ ነገር ሶስት አይነት ፎርም አለው አይደለ? ኔጌቲቭ አለ፣ ኩዌሽን አለ፣ ሌላስ ጥያቄ አይደል? ፖዚቲቭ እና ኢንትሮጌቲቭ። ስለዚህ የቱ ጋር ይመስልሃል አሁን ይሄ? በእነኚህ ክላሲፋይ ማድረግ እንችላለን። የቱ ጋር ደ ፖዚቲቭ ሲትምት የምንጠቀመው ከነኚ ከሁለቱ። ፖዚቲቭ ማለት ኖርማል ንግግር ማለት ነው፣ ኖ የሌለበት ለምሳሌ አደርጋለሁ አለኝ ነኝ ሲሆን ፖዚቲቭ ይባላል፣ አይደለ የለኝም አላረግም አይደለሁም ሲሆን ደግሞ ኔጌቲቭ ይሆናል። ታረጋለህ ወይ አለህ ወይ ሲሆን ደግሞ ኩዌሽን ይሆናል ማለት ነው አይደለ። ሰው የቱ የቱ ጋር አላስገባቸው። ሰምን ፖዚቲቭ ነው ብዙ ጊዜ ሰም ኮፊ ምናምን ሰም ዋተር ምናልከኝ ከና ሀብ ሰም ኮፊ ምናምን። ታዲያ እሱ ኩዌሽን ሆነ ስለዚህ አስ ዩ ሴይድ ዋና ግራመር ህጉ የሚለን መጀመሪያ ሰብ ማለት ጥቂት ማለት ነው አደለ? ለምሳሌ እስኪ ኤግዛምፕል ስጠኝ። ፖዘቲቭ በስቴትመንት ሆኖ ማለት ነው። አይ ዋንት ሳም ዋተር፣ አይ ዋንት ሳም ዋተር ግድ። ስለዚህ አሁን ዋተር ስም ነው። የሚቆጠር ነው ማይቆጠር ነው? አንካውንታብል። ስለዚህ ከሰም በኋላ ማስቀመጥ ትችላለህ፣ አፍተር ሳም አንካውንታብል፣ አንካውንታብል ስሞች። እሺ እስቲ በሚቆጠር ስም ደግሞ እስኪ ሞከርልኝ። አይ ሃብ ሳም ፍሬንድስ። ስለዚህ አሁን ፍሬንድስ ይቆጠራል አደለ? ግን እሱ ሲንጉላር ነው ፕሮላር ነው ፍሬንድስ ፕሉራል ፕሉራል። ስለዚህ ከሰም በኋላ ወይ አንካውንተብል ነው ወይ ደግሞ የሚችለው ካውንተብል ካውንተብል ሆኖ ሲሆን ስ ፕሉራል። ኦኬ። ስለዚህ ወይ አንካውንተብል ነው ኦር ደግሞ ማን መሆን አለበት? ፕሉራል መሆን አለበት ማለት ነው። ኦኬ። እሺ አንካውንታብል ነው አለሚቆጠር የሚቆጠር ሲሆን ነው ፕሮላር ማለት የምችለ ሲጀምረው አለ ካውንታብል ፕሮላር ናውንስ ኦር አንካውንተብል ናውንስ ነው ከሰም በኋላ የሚመጡት ማለት ነው። እሺ በናውን በፕሮላር ናውን ደግሞ ድጋምልኝ ቅድሙን ኤግዛምፕል ፍሬንዶች ይቆጠራሉ አለ ስይ በዚህ ቤ ነው የምናደርገው ማለት ነው። ከሰም በኋላ ምን አይነት መምጣት የሚችለው ከሰም በኋላ ሁለቱ አንካውንትብል ነውንና ካውንተብል ፕሩላርች። ኤክሰለንት። እሺ፣ ኤኒ ጋርስ እስካሁን ኔጌቲቭ ትሬትመንት ትሰራለ። አይ ዶንት ሃቭ ኤኒ ማኒ። አይ ዶንት ሃቭ ኤኒ ማኒ። ኢዝ ማኒ ካውንተብል ኦር አንካውንተብል? ማኒ ኢዝ ናት ካውንተብል ነው ማለት ነው፣ አይቆጠርም። ስለዚህ ከኤኒ በኋላ ምን አስቀመጥን? አንካውንተብል ነው። እሺ ከዛ በኋላስ የለኝም ምን ሲሆንስ ኔጌቲቭ ሲሆንስ አይ ዶንት ሃቭ ኤኒ በንትን አድርግልኝ በልክ እንደዚህ በካውንታብል አይ ዶንት ሃቭ ኤኒ ብለን አይ ዶንት ሃቭ ኤኒ ፍሬንድስ። ስለዚህ ጋር ማን ነው የምጠቀመው ፕሉራል። እዚህ ጋር አሁን አይ ዶንት ሃቭ ኤኒ መኒ ካልነስ ትችላለህ ብለኸኛል እኮ አይ ዶንት ሃቭ ኤኒ መኒ አንካውንታብል ነው። እሺ አይደለ ስለዚህ አይዶንት ሀቭ ኒ መኒም ትችላለህ አይዶንት ሀቭ ኒ ፍረንድስም ትችላለህ ስለዚህ ካውንተብልም አካውንተብልም ይገባል ኤኒ ላይ ማለት ነው አካውንተብል ግን ሲጉላር አይደለማ ፕሩላር እዚህ ጋርም ልክ እንደዚህ አይዶንት ሀቭ ኒ ፍረንድስ አይዶንት ሀቭ ኒ ፍረንድ ሳይሆን አይዶንት ሀቭ ኒ ፍረንድስ ይሆናል ማለት ነው ስለዚህ ዋናው ግራመር ህጋችን የሚለን ምንድን ነው? እዚህ ጋር ዊ ዩዝ ኔጋቲቭ ኳስሽን ፎርም ለኤኒ ሲሆን ማለት ነው አይደለ እዚህ ጋር ሲመጣ ደግሞ ፖዘቲቭ ብቻ ብሎ ነው የሚያስይዝተን የሚለን ግራመር ህጉ ያለን ማለት ነው። በት ምናልን ቅድም ዴር አር ኤክሰፕሽንስ ኤክሰፕሽንስ ማለትም ማለት ነው ኤክሰፕሽን ማለት በስተቀር በስተቀር አሁን እዚህ ጋር ምን ብለን ነበረ? ሰምን ፖዚቲቭ ጋር ብቻ ብለን ነበር አይደለም። ወይም ላይክ ኮመን ሊ የሚታወቀው ፖዚቲቭ ጋር እንደሚመጣ ነው። እዚህ ጋር ደግሞ ኮመን የሚታወቀው ኔጌቲቭ እና ኮስሽን ጋር እንደሚመጣ ነው። ግን ዳስ ናት ኦልዌይስ ትሩ ቢካዝ ከዚህ ውጭ ብለን የምንማራቸው ሌላ ህጎች ስላሉ ማለት ነው። ሰው አሁን ሰምን ማጋ ማን ጋር እናያታለን፣ ኔጌቲቭ እና ኮስሽን ጋር እናያታለን ማለት ነው። ዳት ስ ኤክሰፕሽን ኦኬ። ስለዚህ አሁን ኔጌቲቭ ጋር ሆኖ ስናወራው እንዴት ነው ከፊት ለፊት ሲመጣ፣ ለምሳሌ አሁን እንዴት ነው የምትለኝ? አንዳንድ ወይም ጥቂት ተማሪዎች ሆምወርካቸውን አልሰሩም፣ እንዴት ነው የምትለኝ? ሰም ሰም ስቱደንትስ የቤት ስራቸውን አልሰሩም ዲንት ስለዚህ ሰምን ከኔጌቲቭ ጋር መጠቀም የምንችለው መቼ ነው? እንደ ሳብጀክት ሲመጣ ነው ማለት ነው። የተወሰኑ እነኞች አሁን የተወሰኑ ተማሪዎች አለን አይደለ? የተወሰኑ አስተማሪዎች ዲድንት አቴንድ ሚቲንግ ለምሳሌ። ስለዚህ እዚህ ጋር ያለው አካል ሳብጀክት ጋር ሆኖ ሲመጣ ካን ቢ ኔጋቲቭ ማለት ነው። ስለዚህ ሁሌ ሰምን ዶንት ኤክስፔክት ሰም ኦንሊ ኦን ፖዚቲቭ ስቴትመንት ድርሰንድ እሺ። አሁን አንድ ኤግዛምፕል ስጠኝ እስኪ ሰም ብለ ጥቂት እነኚህ ነገሮች እንደዛ አላረጉም ብለህ ለመናገር ማለት ነው። ኔጌቲቭ ሲሆን መሆን አለበት አልኩ ፍላይት መሆን አለበት አዘ መጣ አለበት ሰሞፍ ማይ ፍሬንድስ እ እሺ ኦፍን አልፈለግንም። ሰም ብቻዋን የፈለግናት ሰም ኦፍ አይደለም ኦንሊ ሰም ፍሬንድስ ኦፍ ማይን ማድረግ ትችላለህ። ቢከስ ሰምን ብቻዋን ስለፈለግኳት ነው። ሰም

ኩስችን አይደለ፣ ምንድን ነበር ያልከኝ? ካን አይ ሃቭ ሰም ዋተር። ኦኬ፣ ሰው አሁን እሱ ዋት ታይፕ ኦፍ ኩስችን ነው? ካን አይ ሃቭ ሰም ዋተር ማለት አሁን፣ ለምሳሌ ኩስችን ላይ ኖርማል ጥያቄ አለ፣ ለማውቅ የምንጠይቀው አይደለ፣ ፐርሚሽን አለ፣ ሪኩዌስት አለ፣ ኦፈር አለ አይደለ። ከእነዚህ ውስጥ ዋት ታይፕ ኦፍ ኩስችን ነው? ካን አይ ሃቭ ሰም ዋተር እያልክ ነው፣ እየጠየክ ነው አይደለ፣ ሪኩዌስት እያረክ ነው ማለት ነው። ኢዝንት ኢት አይደለ? ስለዚህ ምን ስታደረግ ነው መጠቀም የምትችለው ሪኩዌስት ስታረግ፣ ዩ ከን ዩዝ ሰም። አሁን ለምሳሌ እንደዚህ ላረግ እችላለው ወይ ለምሳሌ ካን ኢ ሀቭ ሰም ቲ፣ ካን ኢ ሀቭ ሰም ኮፊ። ሪኩዌስት እያደረክ ነው ገጠየክ ነው ማለት ነው አይደለ? እሺ ዋራ ባውት፣ እርዳሃ ልሰጥሽ እችላለው ወይ ስትልስ ያኔ ደግሞ ምን እያደረክ ነው? ይሄ ሪኩዌስት ነበረ አይደለ? ዩወር ሪኩስቲንግ ሳምቲንግ። ዋት አባውት ለምሳሌ ይሄ ብዙ እቃ ተሸክሚ አይተኸኝ እርዳታ ትፈልጋለሽ ወይ ስትለኝ ማለት ነው። ኦፈር እያረኦፈር እያረክ ስለዚህ በሳ ማርጋስኪ ንቀራይ ዶ ዩ ዋንት ሰም ሀልፕ፣ ዶ ዩ ዋንት ሰም ሀልፕ። ስለዚህ ጋር ምን እያረክ ነው? ኦፈር እያረክ ነው። ስለዚህ ኮስሽን ጋር ሲመጣ ሰምን እየሆነ ነው ማለት ነው ሪኩስት እና ኦፈር ሪኩስትና ኦፈር ያ ግድ ስለዚህ፣ ናት ጀስት ኖርማል ስኖች ኖርማል ኢንትሮጋቲቭ ክዌስችንስ ሳይሆን እየሰራ ነው። እዚ ጋር ዊአር ኦፈሪንግ ሶምቲንግ ወይም ደግሞ የሆነን ሰው እንደዚህ ልታደርግልን ትችላለህ ብለን እየጠየቅን ነው፣ ሪኩስት እያደረግን ነው ማለት ነው። እሺ ዋን ሞር ሲንግ ው እዚ ጋር ሰም ጋር ለምሳሌ ኢፋይሴይ ሰም ስቱደንት ዩሲ ቅድም እዚጋ ብለን ነበረ ሰም ጋር

ያልታወቀ አንደኛው ልጅ አንነውን አደለ፣ ግድ ስለዚህ መቼ ነው የምጠቀም የምችለው፣ ሲንጉላር ሰምን ሰም ፕላስ ሲንጉላር መሆን ይችላል። ያኔ ምን እያልኩኝ ነው? አይዶኖ ዳ ፐርሰን እና ደግሞ ትንሽ አንኖይድ ሆኜ ነው የማወራውም አደለ፣ የሆነኛው ተማሪ ጭራሽ አልጻፈም እያልኩኝ ነው ስሙን አደለ። ለምሳሌ እስኪ የሆነች ሴትዮ ቡና ፈሰሰችብኝ በላይ፣ ሰም ውመን፣ ሰም ሌዲ፣ ሰም ውመን ስፕላሽ ኮፊ ኦን ሚ ስፒልድ። ስለዚህ አሁን እዚህ ጋር ምን ሆነ? ቅድምን ብለን ነበረ ሰም ከማጋ ብለን ነው ነበረ ከፕሩላር ብለን ነበረ አይደለ? ፕላስም ምን ብለን ነበረ? ፖዘቲቭም ሆነ ነበረበት አለን አይደለ? ሶ እዚህ ጋር ግን ሰም ስቱደንት ዲድንት አልነው፣ ኔጌቲቭም አደረግነው። ፕላስም ምን ሆነ? ሲንጉላርም ሆነ ማለት ነው። ስለዚህ አንደኛው ኤክሰፕሽናችን ደግሞ ማነው? ከሰም በኋላ ዊ ካን አልሶ ፑት ፖዘቲቭ

ል ማ ስሬገንስት ስለዚህ አሁን ሲሰም የሚባለው አንካውንታብል ናውን እና ፕሮላር ነው። ኮመን ግራመር ሩሉ አለን አደለ? ከዛ በኋላ ግን በነኝ በነኝ ጊዜ ደግሞ ይህን ህግ ላያሳካ ይችላል። ሌላ ነገር ሊጠቀም ይችላል። አለን አደለ? አንደኛውም እንደነበረ ኔጌቲቭ ሲሆን አየን አደለ? ኔጌቲቭ መሆን የሚችለው መቼ ነው? እኮ ፈርጋ ሳይሆን ኬስትሽን ነው። ኔጌቲቭ መሆን የሚችለው ሳብጀክት መሆን ሳብጀክት ሆኖ ሲመጣ ነው። አዚ ካን ሲ ያው ሰም ስቱደንት ኢዝ ዘ ሳብጀክት አይደለ፣ የተወሰኑ ተማሪዎች አልሰሩም የቤት ስራቸውን እያልኩኝ ነው አይደለ። ስለዚህ ር ወይም ስ ኢዝ ዘ ሳብጀክት ኢት ካን ቢ ኔጌቲቭ። አዘር ዋን ደግሞ ኬስትሽን ሲሆን ምንድን ነው አለን ኮስን ሲሆን በሪኩዌስት መልክ እና በኦፈር መልክ። ኦፈር መልክ ሲሆን ኮስን ሆነ መጣት ይችላል አለን። ዲ አደር ዋን ደግሞ ሰም ብለን ዊ ካን ኦልሶ ዩዝ ሲንጉላር ናውንስ አለን አይደለ። መቼ ነው ይሄ? ዋን ናው ነው ኤክሰፕሽን ጋር ሲንጉላር መሆን ይችላል አለን። መቼ ነው አለን? ኔጌቲቭ ሲሆን አይደለም። አንኖን ሲሆን አላልከኝም ቅድም

ኤኒ መጀመሪያ ምን ብለን ነበረ? አንካውንተብል እና ፕሮራር ልክ እንደዚህ አለ አሸናፊ። አሁንም የዚህን ኤክሰፕሽኖች ነው የምናየው፣ ማለትም ይሄን ህግ ሳይከተል ሲቀር ከአንካውንተብል ናሁን ወይም ከፕሮራር ቢሆን እንኳን ሜይ ቢ አሁን ፖዚቲቭ ላይ እንደት እናገኛለን። ኤኒ የሚባለውን አሁን ቅድም ብለይ ነበር አደለ? ኤኒ ኔጌቲቭ ላይ እና ኳስሽን ላይ ነው የምናገኘው ብለይኛል። ዋት አባውት ፖዚቲቭ ስቴትመንት ላይ እናገኘው እናገኘዋለን። ዋን ኦፍ ዘ ኤክሰፕሽን ፖዘቲቭ ማለትም ማለት ነው፣ ቅድም ያልኩ አረጋለሁ አለኝ ኖ የሌለበት እንትን ማለት ነው አይደለ ሰ። መቼ ነው ፖዘቲቭ ላይ ልናገኘው የምንችለው? ለምሳሌ የፈለግ ሹን መጽሐፉን ስጪ በለኝ እስኪ። ዩ ካን ቴክ ኤኒ ቡክ። ስለዚህ አሁን እዚህ ጋ ኤኒ እንዴት ነው የገባው? ፖዘቲቭ ስቴትመንት ላይ ነው የገባው አይደለ ሰ። ኤኒ እዚህ ጋ ላይክ ዋት ኤቨር ዩ ዋንት የሚለውን ይተካልናል።

እዚህ ጋር ሲመጣ ግን ምን ሆነ? ዋት ኤቨር ዩ ዋንት ሆነ አይደለ? ፖዚቲቭ ጋር ሲመጣ እና ኔጌቲቭ ጋር ሲሆን ያለው ሚኒንግ ኢዝ ኮምፕሊትሊ ዲፍረንት። ሌላ ኤግዛምፕል ስጠይቅ ልክ እንደ ዋት ኤቨር ዩ ዋንት በሚለው ትርጉ በፖዚቲቭ አድርገህ ማለት ነው። ፖዚቲቭ ሆኖ ሲመጣ አይደለ? ለምሳሌ ሌትስ ሰይ ዊ አር ኦን ዘ ኤግዛም እና ሌትሴ እስክሪፕቶ አለ ቀይ እስክሪብቶ አለ ጥቁርም አለ ስራስም አለህ እና የትኛውን ልጠቀም አልከው። ቲቸር ያለህን የፈለግከውን ጠቀም ሲለድ ነው የሚለ ን ለምሳሌ፣ በስክሪፕቶ ኮነ ስታመርጦ የነበረው ቀይ አለ ጥቁር አለ ሰማያዊ ካለህ ይሆናል ማለት ነው። አትንካኑ ሁሉንም አጠቀምበት ዩ ኬንት ዩዝ ኤኒ ፔን ማለት ስፔሲፊክ ኒድ አለ ማለት ነው። ለምሳሌ የትኛውን ልጠቀም ሁሉንም እጠቀም እችላለ ብለህ አሰብክ አንተ ለምሳሌ ከዛ ነው። ዩ ኬን ናት ዩዝ ኤኒ ፔን ዜር ኢዝ ስፔሲፊክ ፔን ፎር ኤግዛም። ለምሳሌ ስራ ስከሆነ ግዴታ ስራ ስመሆን አለበት ማለት ነው። ለምሳሌ ካን አይ ዩዝ ኤኒ ፔን ካልኩኝስ የፈለኩት መጠቀም ይችላለሁ። አስኪንግ ችግር አለው ወይ ነው። ዩዝ ኤኒ ፔን ካል ችግር አለው ወይ ነው። ይሄ ደግሞ ችግር የለውም ዩዋንት ይሆናል። ያኛው ደግሞ ኔጋቲቭ ሲሆን ደግሞ ችግር አለው ዩ ካን ኦንሊ ዩዝ ስፐሲፊክ ዋን ይሆናል ማለት ነው። ጌት ሺ ሰው አሁን እዚህ ጋር ፖዚቲቭ ሲሆን አየር ማለት ነው። ኒር ዋን ደግሞ አሁንም ፖዚቲቭ ጋር ሲመጡ ለምሳሌ በፍጹም ሌላ ሀገር ቪዝት አድርጌ ያላቅም በላይ በኤኒ ዩዝ አድርጋ ማለት ነው። ስለዚህ አሁን እዚ ጋር ኔጌቲቭ አለ በማን ነው ግን ኔጌቲቭ ያደረግ ነው ኔቨር በምትላ። ስለዚህ አፍተር ወርድስ ላይክ ኔቨር ዊዝአውት ኦር ሃርድሊ

ኤኒ ሹገር ኢዝ ፍሪ ፍሮም ካልክ ዩር ሰይ ኔጌቲቭ ማርክ ትችላለ ግን ዊዛውት ማለት ትችላለ። ከዛ በስተቀር ስላልኩ ማለት ነው። ከዛ ውጭ ስላልኩ በዊዛውት በልልኝ ኢዝ ፍሪ ፍሮም ከሚለው ትታ ማለት ነው። ዲስ ኮፊ ኢዝ ቲ አልገባኝም። ጥያቄው። እሺ አሁን ኢዝ ፍሪ ፍሮም የሚያረከውን ብቻ ዊዛውት አድርገው ኮፊ ዊዛውት ኤኒ ሹገር

ዳይሬክት ሊ ኖት የሚለው ግን የለም እዚህ ጋ ደግሞ፣ ኤኒ ስንል የፈለግከውን የሚለውን ነገር ትርጉም ይመጣልናል ማለት ነው። ኤኒ ኮንፊዥን ቢትዊን ስ ሁን ኒ እና ሰምጋ ነው ሁሉም